ሰላም የተከበራችሁ እና የተወደዳችሁ ተመልካቾች የሰዓቱን የትንታኔ ዜናችን ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁ እንድትቆዩ በአክብሮት እንጋብዛለን። አሁናዊ የዓለማችን ፖለቲካ በሩሲያ ጎራ ባሉት ቻይና፣ ኢራንና ሰሜን ኮሪያ እየተቀጣጠለ በፈረንሳይ ብርቱ አውሮፓ የራሱን መንገድ ይከተል አቋም በዶናልድ ትራምፕ አስተዳደር የአሜሪካ የራሱን መንገድ ፍለጋ አረዳድ ግራ እየተጋባ ወደ ለየለት አንዳች አሁን ላይ ሆኖ ለመገመት የሚያዳግት ስርዓት ጉዞ ላይ እንደሆነ መገንዘብ የሚቻልበት ደረጃ ላይ ደርሷል። በተለይም ሰሞነኛው የፈረንሳይና የሩሲያ ፕሬዝዳንቶች ግልጽ ፍጥጫ ይህንኑ የሚጠቅም ሆኗል። እንደ ማሳያም ዶናልድ ትራምፕ ከአሜሪካ ታሪካዊ ወዳጆችም ጠላቶች ጋርም ከፖለቲካዊ ሰጣ ገባ እስከ የታሪክ ጦርነት ላይ መርጡ መዘፈቅ የሩሲያ የኢራንና የቻይና ኃይሎች በኤዥያ ፓስፊክ እንዲሁም በህንድ ውቅያኖስ አካባቢ የጋራ ጦር ልምዶች ታጅቦ አለምን ግራ ማገባቱ በዛ ላይ የሰሜን ኮሪያ ባላስቲክ ሚሳይሎች ተደጋጋሚ የጃፓን አየር ክልል መተናኮስ እንዲሁም የሰሜን አትላንቲክ የጦር ጥምረት ሳይቀር ሩሲያና ቻይናን ስጋታችን ብሎ መፈረጅ ይጠቀሳሉ። የፖለቲካ ግርግሩ በበዛበት አለም ደቡብ ኮሪያና አሜሪካ ዓመታዊ የጦር ልምምድ ሲጀምሩ ሰሜኗ ፓላስቲክ ሚሳይሎችን ወደ ቀጠናው ባህር ማስወንጨፏም ይህንኑ ግራጋቢ ሂደት የሚያስደነግጥ ሆኗል። ሲውል እና ዋሽንግተን ወታደራዊ ልምዳቸውን ከጀመሩ ከሰዓታት በኋላም ፒዮንግያን የወራ የጦር ልምምድ ለምትለው የሁለቱ ሀገራት ምላሽ ለመስጠት በሚል ፓላስቲክ ሚሳይሎችን በማስወንጨፍ አካባቢውን ስታምሰው አድራለች ተብሏል። ፒዮንግያን ከጥር አንስቶ ለአምስተኛ ጊዜ ሚሳይሎችን ስታስወንጨፍ ነው። የሲውል ኃይሎች ሰሜን ኮሪያ ከዋንግዛት ሚሳይል ሎችን ተኩሳለች ብለዋል። ምን ያህል ርቀት እንደተወነጨፉና ዝርዝር ጉዳዮችን ግልጽ አላደረጉ። ከአሜሪካ ጋር ያለውን ሁኔታ በቅርበት እንከታተላለን ከማለት ውጪ ሲኦል ግልጽ መረጃዎችን አልሰጠችም ተብለዋል። ያልተለዩትን በርካታ ባላስቲክ ሚሳይሎችን ያስወነጨፈችው ሰሜን ኮሪያም አሜሪካና ደቡብ ኮሪያ ዓመታዊ የነፃነት ጋሻ ፍሪደም ሼልድ የጦር ልምዳቸውን በመጀመራቸውና ግልጽ ጸብ አጫሪነታቸውን እያሳዩኝ ነው በሚል እንደሆነ ተነግሯል። ዋሽንግተንና ሲኦል ለ11 ቀናት የሚዘልቀው ልምዳቸውን ሲጀምር ጀምሮም የኪም ጆንግ ኡን መንግስት አረዳዱ በ11 ቀናት ውስጥ እንዴት ሰሜን ኮሪያን እናጥቅፋታለን መሆኑ ጉዳዩን ውስብስብ ያደርገዋል ተብሏል። ከ1950 እስከ 1953 በቆየው የሁለቱ ኮሪያዎች ጦርነት አሜሪካ የነበራትን ድጋፍ ባንድም አጋጣሚ ችላ ብለው አታውቅም። እናም ጁሼ ራስን ችሎ መቆም በተሰኘው ማንንም እመክታለሁ በሚል የሙጥኝ እንዳለች ነው ሰሜን ኮሪያ። ለዚህም ነው እስከ 60 የኒውክሌር አረድ ጫፎች የታጠቀችው ከ2006 እስከ 2017 የተሳካ ኮሪያ ስድስት የኒኩሌር ሙከራ ያደረገችው ይባላታል። ታዲያ የአሜሪካና የደቡብ ኮሪያ የጦር ልምምድ ሰሜኗን ለመውረር ነው የሚል ወታደራዊ ግንዛቤ ያላት ፒዮንግያንግ በስተትም ቢሆን ወደ ዳር ድንበሬ አንድም ወታደር ጥሶ ከገባ ምላሹን መገመት ያዳግታቸዋል የሚል እምነት እንዳላት ተነግሯል። የነጻነት ጋሻ ፍሪደም ሺልድ ሁለት ኬኤፍ 16 ተዋጊ ጀቶች በልምምድ ወቅት በስተት በስህተት በስምንት ኤምኬ 82 ቦምቦች የንጹሐን መንደር መምታታቸውን ተከትሎም ልምምዱን ለማቆም ተገዶ ነበር። ዶናልድ ትራምፕ ደግሞ ወደ ስልጣን ከመጡ በኋላ የመጀመሪያው መጠነ ሰፊ ወታደራዊ ልምምድ እንደሆነም ተነግሮለታል። ልምምዱ መልኩን እየለወጠ የመጣው ሰሜን ኮሪያ የኒኩሌር መርሃ ግብሯን ለማጠናከርና ከሩሲያው ፕሬዚዳንት ቭላዲሚር ፑቲን ጋር ያላት ትስስር ከመቼውም ጊዜ በላይ ባጠናከረችበት ሰዓት መሆኑም ተነግሯል። በዛ ላይ ከአንድም ኃይሉ ሶስት ጊዜ ኬመን ያገኟቸው ትራምፕ ወደ ነጩ ቤተ መንግስት በፖለቲካ ለውጥ ውስጥ ሆነው ብቅ ማለታቸው እያንዳንዱን እንቅስቃሴ በቁልፍ የፖለቲካ ትርጓሜ ውስጥ የሚታይ ሆኗል። አሁን ላይ በሰሜን ኮሪያ የባላስቲክ ሚሳይልና በደቡብ ኮሪያና አሜሪካ የጦር ልምምድ የኮሪያ ልሳነ ምድር ውጥረት ውስጥ በገባበት አጋጣሚ ሩሲያ ቻይናና ና ኢራን የባህር ኃይል የጦር ልምምድ በህንዱ ውቅያኖስ በኢራን አቅራቢያ ሊያደርጉ ነው መባሉ በግልጽ ስጋትን ለዓለማችን ላይፈጥርባት አይችልም። በተለይም ሀያላኑ ራሳቸውን ከጥቃት ለመከላከል በሚል የሚያደርጉት የጦር ልምምድ ነገም ይሁን ከነገ ወዲያ አንዱ በሌላው ላይ ጦር ሊያዘምት የሚችልበትን አጋጣሚ የሚፈጥር ሆኗል። ቤጂንግ ሞስኮና ቴራን አደገኛውን ልምምድ በህንድ ውቅያኖስ ሲጀምሩ ለዋሽንግተን በቀላሉ የሚታይ ሆኖ አልተገኘላትም። የልምምዱ ዓላማ በሶስቱ ሀገራት መካከል መተማመንና ትብብርን ለማጠናከር ነው ብለውታል። አዘርባይጃን፣ ደቡብ አፍሪካ፣ ኦማን፣ ካዛኪስታን፣ ፓኪስታን፣ ካታር፣ ኢራቅና አረብ ኤሚሬቶች እንዲሁም ስሪላንካ በታዛቢነት ልምምዱን የሚከታተሉት ይሆናልም ተብሏል። ለዚህም ነው የአያቶላዎቹ የማኦ ዜዲካውያንና የሌሊኖች ልምምድ ትልቅ ኃይል ያንቀሳቀሰ ይሆናል የሚል ስጋት ለምዕራቡ ዓለም የጋረጠው በኤዥያ ፓስፊክ አሜሪካና ደቡብ ኮሪያ ልምምድ ሲያደጉ ፒዮንጊያንግ ወታደራዊ ምላሽ በሚመስል ባላስቲክ ሚሳኤል ስታስነጭፍ በህንድ ውቅያኖስ ዳግም ሶስቱ ኃይሎች አንድ ላይ ሲቆሙ ዓለም በጋራ የጦር ልምምድ ስም ወደ ተለማመደችው ግልጽ ጦርነት ልትገባ ይሆናል ወደሚል ግራ አጋቢ ጥያቄ ውስጥ የሚወስድም ያደርገዋል። አገራቱ በዚህ ልምምት ልክ አቅማቸውን ሲፈትሹ የአሁኑ ሰባተኛው እንደሆነም ተነግሯል። ከኢራን ብዙ የማይርቀው የህንድ ውቅያኖስ ክፍል በቻህ ባህር ወደብ አቅራቢያ የሚደረግ ሲሆን አያቶላ አሊ ኻሜኒ ከአሜሪካ ጋር ውጥረት ውስጥ ነን ወደ አንዳች ጦርነት ውስጥ ልንገባ እንደምንችል ግምት አለን ማለታቸውን ተከትሎ የሚደረግ ልምድ በመሆኑ በእርግጥም ኢራን ለመጠበቅ ያደረጉት ይሆናል የሚል ጥያቄ ከእስራኤል አሜሪካና ብሪታንያ አጋሮቻቸው ማስነሳቱ አይቀሬ ሆኗል ልምምዱ በኢራን ቻይናና ሩሲያ ኃይሎች ሲደረግ ባህር ሰርጓጅ አውዳሚና ኃይል አቅራቢ የጦር መርከቦች የሚሳተፉበት ይሆናል የባህር ላይ ዓላማዎችን መምታት ዓላማውን ጠብቁ ማዘዣውን ማውደም እንዲሁም በጋራ የጠፉ ኃይሎችን ማፈላለግና ማዳንን የሚያካትት ነው ተብሎልታል። የኢራን አብዮታዊ ዘብ ኃይሎችና የጦር መርከቦች በዚህ ልምድ ላይ የሚሳተፉ ሲሆን ጥር ላይ የሩሲያው ፕሬዝዳንት ቭላድሚር ፑቲን የኢራኑ መሱድ በጦርና በንግድ ትስስራቸው ለማጠናከር የፈረሙትን ውል በእርግጥም የሚያጸና ይሆናል። ዶናልድ ትራምፕ ኢራን የኒኩሌር ድርድሩን በአሜሪካ ፍላጎት ልክ መቃኘት እንዳለበት ፍንጭ መስጠታቸውን ተከትሎም ያካልሆነ ግን ኃይል ወደ መጠቀም ሊገቡ እንደሚችሉ ሊችሉ ሀሳብ መስጠታቸውም ቴራን ማበሳጨቱ ትርጉሙን የከፋ አድርገዋል።